ስ ኢጄ ፒ ተመልሷል። ኤኒዌይስ፣ ዛሬ አብረን ነው የምንውሉ። የመጀመሪያው የዩቲዩብ ሎጋችንን እንሰራለን ብቻ ዛሬ አብረን እንውላለን። ውጭ እየቀረጽኩ ያለው ላይት ስለሌለኝ ነው። ዩትዩብ ልጀምር ባሰብኩበት ሰዓት ሪንግ ላይትም ተበላሸ ትራይፖድም ተሰበረ እና ላይክ መብራትም እየጠፋ ያስቸግረኛል ምን ማለት ነው። እና ኦልሞስት አንድ ሺህ ሰብስክራይበር ገብተናል። በጣም በጣም ደስ ብሎኛል ሁላችሁንም በጣም አመሰግናለሁ። ዛሬ አብረን እንውላለን። እናንተ እንድታደርጉ የምፈልገው ነገር ኮመንት ላይ ገብታችሁ የፈለጋችሁትን ጥያቄ ጠይቁኝ። በነገው ቪዲዮ እየመለስኩላችሁ ነገ ቪዲዮ ሰራላችኋለሁ ማለት ነው። ይመቻች። አብረን እንውል። ስንቴ ነው አብረን እንውል ያልኩት? እኔ ኖርማሊ በጣም እኔ ኖርማሊ በጣም ሌዚ ሰው ነኝ። አሁን ሁለት ሰዓት ነው እና በዚህ ሰዓት ተነስቼ አላውቅም ዩቲዩብ ለመስራት በጣም ኤግዛይትድ ከመሆኑ የተነሳ በጧት ተነስቼ ሪከርድ እያደረግኩ ነው እና ዋን ኦፍ ደ ዘንስ እስፓይ አታደርገኝ አንተ። ቆይ ቆይ ቆይ ላሳያችሁ። ይኸው እዚህ ጋር ይሰማኛል። ዩቲብ ቪዲዮ ተሰረፈ። እስፓይ አታደርገኝ። እስኪ ፊትን ብለር አድርገዋለሁ ወይ ዩቲብ ብዙ ህግ አለው፣ ይዘጋል ደግሞ። አትረብሽኝ፣ ልስራበት እና ምን እያልኳችሁ ነበር? አመሉ ጆሮዬ ነው ያልኳችሁ ነበር። ያም ወልዶ መንፈስ ቅዱስ 12 ሰዓት የተነሰው ዛሬ። ለምን ዩቲዩብ ለመስራት አስቤ ስለነበረ ቲክቶክ ላይ ራሱ ቪሎግ የጀመርኩበት ምክንያት ሰነፍ ላለመሆን ነው። በቃ ምን እያደረኩ እንደሆነ ዴይሊ እናንተ ስታዩት ላይክ እንዲህ አልጋ ላይ ተዘፍዘፌ መቼም ማጥተው ነው። በቃ ለግዴ ጠዋት ተነስቼ የሆነ ነገር እያደረኩኝ ቪዲዮ ለመቅረጽ ቢሆን የሆነ ነገር አደርጋለሁ። እኔም አብዛኛው ኢትዮጵያዊ ገንዘብ ሳይኖረው በማጂክ በሆነ በአስማት ነው የሚኖረው። እና ይሄ ደግሞ በቪዲዮ ማስረጃ የለንም፣ ገባችሁ? ይሄም ማጂክ እንዴት እንደምንሰራው ማንም ሰው በቪዲዮ አሳይቶ አያውቅም። እና ዛሬ በዜሮ ብር እንዴት እንደምውል ለራሴ ማየት ፈልጌ ነው ቪዲዮ ምቀርጽ። እኔም ግራ ገብቶኛል። እና በዜሮ ብር እንውላለን ማለት ነው። እሺ ቁርሳችንን እንሰራለን። ዋናው ማመን ነው፣ ማመን ነው። ቁርስ እዚህ ጋር ቁርስ አለ ብለን እናምናለን። እንብላ። አስባችሁታል? ግን ምግብ እንደ አየር ምናምን ዝም ብሎ በነፃ ፈጣሪ የሚሰጠ ምናምን ቢሆን ቢሆንዴ ነበር። አንተ ምንድን የምትከታተለው አውትፊት? ቆይ አውትፊት እንዴት ነው ሉካማ አውትፊት? አቅሙን ስጠኝ ከቤት ሙቭ አውት አድርጌ ስወጣም በዜሮ ብር። አሁን በጠዋት ከቤት ስወጣም በዜሮ ብር። እኔ ብሩ ከየት እንደሚመጣ ነው የማይገባኝ። የሆነ በአስማት ነው የሚመጣ ብር አለ። በቃ አስማት፣ ማጂክ። ይሄ ማጂክ ግን አሁን ቪዲዮ ስቀርጥ በቃ የለም። በሲክስ ነው የሚመጣው። እኔ ከየት እንደማመጣ እኮ ብሩን እኮ አላውቅም። ቪዲዮ እየቀረጥኩ ከየት እንደማመጣ ቼክ ላደርግ ስሞክር የለም እና አሁን ቁርስ ቁርስ ነው አሁን የቁርስ የቁርስና የትራንስፖርቴሽን ማኒ እስቲ ምን እንደሚሆን እናያለን። ሰማማን የሆነ ሴት ላይ ማለት ነው የረሶት 73 ብር አገኘ። አሁን ቴሌብር ላይ ነው መቶ ብር መሆን አለበት። በኤቲኤም ለመውጣት ደግሞ እዚህ ገብተን እንጠይቃችሁ። እስቲ 70 ብር 70 ብር ልኬለት ምንምን እንጠይቃችሁ። ካሽ ፈልጌ ነበር 70 ብር ሰባብር ያ ሰባብር ሰባብር ስንት ብር አለን? ይህን ነገር እኔ በልቼው አላውቅም። በስመ አብ! እንዴት ነው የሰው ልጅ ቀይ ድንጋይ የሚበላው? እኔ እሱ ነው ጥያቄ ማለት ነው። አያችሁ ጋይስ፣ ቀይ ድንጋይ ደርድረው ይሸጣሉ። እኔ ይሄን ያህል አልቸገረኝም። ቀይ ድንጋይ አልበላም። ስቀልድ ነው። ኤኒዌይስ ቀዩን ድንጋይ ገዝቶት መጥቷል። ይሄው በባስ በባስ ነው፣ በባስ ነው የምንሄደው። ኦፍ ኮርስ በባስ ነው የምንሄደው። ያ በደስፋት እርከት ምናምን ወይ ይሸጣል፣ ይሄ ባይዚ ይሸጣል። መግዛም መፈልግ ካላችሁ ላይ አሁን ምን ልሸጠው ነው የምትወስደው? ካልተሸጠ፣ ኦኬ ካልተሸጠ ይሸጣል ወረድ ቢሉ ተብለን ወርደናል። ስልኬን ቻርጅ ማድረግ አለብኝ። ስልኬን ሦስት ፐርሰንት ነው ስልኬ። ከቤት ስወጣ ሰባ ነበርኩ ነው ቻርጅ ማድረገው ስልኪን ቻርጅ ላረገው። እዚህ ገባውኝ ከፍቶልኛል። አሁን ራሱ አምስት ፐርሰንት ነው ያለው። ቻርጅ ላርገው። ካፍታ ቆይታ በኋላ ምን የብሬስ የቀጠሮ ዛሬ ነው። አሁን ሜድ አለብኝ። ሌላ ደግሞ ምንድን ነው ያ በጣም ርቦኛል። በስማ ምንም ሳልበላ ስምንት ሰዓት ሆነ ማለት ነው። የሰራው ስህተት ምን መሰላችሁ? እንደዚህ ዜሮ ዜሮ ሲሆን ከቤት አልወጣም ነበር። ኢንስቴድ ቤት ቁጭ ብዬ አንዳንድ ሰዎችን ኮንታክት እያረኳቸው የሆነ ቀለል ያለ ስራ እንዲያሰሩኝ ምናምን ሙክርና ለቀኑ የሚበቃ ብር ምናምን ዝም የሸቃቅል ነበር ማለት ነው። በፒ ሲ ግሩ አሁን ፒሲ የሚለኝ ምናምን ነገር እንደዚህን ነገር ተፍ ተፍ ማለት አቆምኩ ምናምን ነው ችግሩ። አሁን ቭሎግ ምናምን ብዬ በቃ ለምን እንደወጣሁ ሳላቅ እና ወጣውኝ እና ሌላ ደግሞ የቀጠሮ ሰዓቴ አሁን ነው። መሄድ አለብኝ። አራት ኪሎ ነው ያለሁት፣ ቦሌ መሄድ አለብኝ። አዲስ ነገር አለ ማለት ነው። ምንድን ነው የሆነ ሰው አናገርኩኝና ግራፊክስ ሰራሁለት የመሳተ አገኝታለሁ እዚህ ቤት ከበለው ድጋሚ ብሮክ ስለመሆን አፎርድ ማድረግበት ቤት ፍለጋ ላይ ሽሮ ልብላ እዚህ ፓስታ በቃ ፓስታ የተባረክ። በጣም የተመታ ቀን ነው። በነገው ብሎግ እንገናኛለን። በጣም ይመቻችሁ። ሰብስክራይብ ደግሞ አድርጉ። ነገ ደግሞ ስራ ስራ አሳያችኋለሁ ምን እንደምሰራ ምናምን። ኮመንት ላይ ደግሞ ጥያቄ ምናምን ካላችሁ አስቀምጡ። ቪዲዮን እንደጨረሳችሁ ለማረጋገጥ ማለት ነው ብላችሁ ኮመንት አድርጎ እና ይመቻችሁ።